ስቢኝ አደይ መከፋት አይደለም፣ ደብሯት ባይ ፀብሽ ከኔ ጋር ነው። እና እኔ አዝያት እሹሩሩ እያልኩት ነው። ካስፈለገ አዎ፣ እባክህ ስሚኝ አደይን፣ አይደለም አይደለም፣ ከፍቷት ደብሯት ባያት ፀብሽ ከኔ ጋር ነው ይላታል ናኦል ቤዛን በማስጨነቅ። እና እኔ የምላድርጋት አዝዬ እሹሹ ልበላት ትላለች። ከቻልሽ አው ይላል። የአደይ ጠበቃ ነአውት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የነጅሆን ኩኪንግ ቤተሰቦች በአለም ዳርቻ የምትገኙ የነጅሆን ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ ዛሬ እጅላችሁ የመጣሁት ሰራተኛ አደይ ክፍል ስምንት ነው። ናውል እንግዲህ ቤዛን በጣም እያስጨነቃት ነው። አደይን ምንም እንዳ ላይ ስላንቺ መጥፎ ነገር ብታወራ አልለቅሽም በማለትም አስፈራርቷታል። ፍቅር ብቻዋን ቁጭ ብላ ታወራለች ከእናቷ ጋርም ነበረ። እናቴ እኔ በጣም እየከፋኝ ነው የቤቱ ጫና ሁሉ እኔ ላይ ሆኗል። አደይ ሌላ ቤት ትሄዳለች፣ ቤት አታዝርም በማለት ትነግራታለች። እናትየዋም የልጃቸው ተንኮል ሳይሆን የልጃቸው በነገረቻቸው ንግግር አምነው ልጄ ተጎዳችብኝ በማለት አዲስ ሰራተኛ እንድትቀጥር ትነግራታለች። ፍቅርም በጣም ደስ ይላታል። ቤዛም ተንኮሏን ቀጥላለች። እንዴ ሁሉንም እኮ ሞክሬያለሁ ህይወቴን ለመቀየር የቀረኝ አሁን ዴቭ ነው። ይህ ዴቭ እናትና አባት ደግሞ ውጭ ነው ያሉት፣ ስለዚህ እድልሽን ተጠቀሚበት ትላለች። ብቻዋን ለዴቭም ያዘነች መስላ ዴቭ እንዴት ነህ? ተረጋጋ፣ አይዞ አታስብ በማለት አደይ ትናንት የት እንደሄደች ታውቃለህ? በማለት ትጠይቀዋለች አላውቅም፣ ይላል እሱም። እኔ ትናንት ድንገት ወደ ንኤላ ቤት ሄጄ ነበር አደይ ከባርኮት ጋር እዛ ነው ያገኘኋቸው፣ በማለት የውሸት ዜና ትነግረዋለች። ዴብም በጣም ይበሳጫል፣ ይናደዳል። በቃ ይዞ አትናደድ ብለውም ትሄዳለች። ሊዶም ብቻዋን ዘና ትላለች። ዴቭም እንደዛ ተበሳጭቶ ወደ እሷ ይሄዳል። ሊዶ ግን እኔ እንዳንሽ ግዴ የለሽ በሆንኩ ይላታል። እንደሱ መስሎ ሆነ፣ ወንድሜ ግዴ የሌለኝ ነው አይደል የሚመስልህ? እኔ ኮዝውኝ ሁሉም ስለሚያስጠላኝ ነው። ፍቅረንን ታውቃታለ። ቤዛ ደግሞ ከፍቅሬ የባሰች ተንኮለኛ ናት። ስለዚህ በቃ ትለዋለች። ግን ምን ሆኖ ነው የደበረህም ትለዋለች። ይች አደይ ናት ያስደበረችህ ብላም ትጠይቀዋለች። አዎ በማለትም ይነግራታል። እኔም ብልህ ግን ሰራተኛ ማፍቀር ደስ አይልም እኮ እንዴ እናታችን ብትሰማስ የምልትል ነው ሰራተኛውን አፍቅሮ ሰራተኛዋ አትበይ። እሷ እንዳንችና እንደ ፍቅር አይደለችም። ሰው ላይም ተንጠልጥላ የምትኖር ሴት አይደለችም። በላቧ ጥራግራ የምትበላ ቤተሰቦቿን የምታስተዳድር ጀግና ሴት ናት ይላታል። ደግሞ ለእናቴ እሷ ሰራተኛ ናት ብለሽ እስካልተናገርሽ ድረስ ማንም ሊነግራት አይችልም። ስለዚህ ዝም በይ፣ በቃ እወዳታለሁ እሷን በማለት ይነግራታል። አደይም ትናንት ወደ ወደ እናኤላ ቤት የሄደችው ቤዛና ፍቅር በሰሩባት ተንኮል በዛ ስለተናደደች ነው። ዛሬ ወደ ቤት ትመለሳለች። አሁንም ቤት ስትመለስ ፍቅር ከእናቷ ጋር የማይሆኑ ውሸት ዋሽታ አደይ እንድትወጣ ብለኛለች በማለት ትነግራታለች። ስለዚህ እቃሽን ይዘሽ ጥርግበይ ትላታለች። እውነት እትዬ፣ በእኔ ላይ የጨከሩ በማለትም አደይ በጣም ታዝናለች። እንደውም እኔ እቃሽን ሰብስቦ ያመጣልሻለሁ፣ አንቺ እስከምታወጭም አልጠብቅም በማለት ፍቅር ሂዳ እቃዋን ተሰበስባለች። ድንገት ቤዛ ወደ አደይ ክፍል ትሄዳለች። ፍቅርም ኳስ እየሰበሰበች ታገኛታለች። እንዴ ምን እያደረግሽ ነው በማለት ትጠይቃታለች። በቃ እናቴን ሁሉንም ነገር ነገር ኳት ስለዚህ አደይና ሰውጭና ሌላ ሰራተኛ እጭብላኛለች በማለት ትነግራታለች። ነይ አሁን ይህንን የቀረውን እቃ አናፍሸኝም ትላታለች። እኔ ባለቀ ሰዓት ባለቀ ጉዳይ እጄን ጥልቅ አላደርግም እዛው ጨርሽ በማለት ይዛም ትታት ትሄዳለች። ፍቅርም ጓዙን ሰብስባ ወደ አደይ ይዛ በሚሄድ እየገፈተረች ውጪ ትላታለች። አደይም በጣም በማዘንና ተስፋ በመቁረጥ ልብሷን አንጠልጥላ በፌስታል ትሄዳለች። መንገድ ላይ ድገት ለምለም ወደ እሷ እየመጣች ታገኛታለች። እንዴ ለሊ ወዴት ነው ትላታለች። እኔማ ወዳንች ነው ትላታለች። እኔም እኮ ወዳንች ነው በማለት ቆመው ስለሆነው ነገር ሁሉ ያወራሉ። ለምለምም አደይን አዲስ ስራ፣ አዲስ ደላላ ፈልጋ ታገናኛታለች። ዴቭም ፍቅርን ፈልጎ ስላ ዴቭም አደይን ፈልጎ ስላጣት ስኬት ነው በማለት ይጠይቃታል። ፍቅርን እማዬ ስለ አደይ ብዙ ነገርኳት ኳት ስለዚህ አስወጥቼ ሌላ ቀይሬ ስላለች አደይን አስወጥቻታለሁ ከቤት በማለት ትነግረዋለች። በጣም ይጮሃል። ቤዛም ባርኮት ጋር አይቻታለሁ ትራንት ያለችውን ውሸቷን እንደሆነ ፍቅር ስለምታውቅ ቤዛ ውሸቷ ነው ትራንት አይደለም፣ ማየት ባኮት እና አደይን ጭራሽ ኤላ ቤት አልሄደችም፣ በማለት ፍቅር ታዋረዳታለች። እርስ በራሳቸውም ይጣላሉ። አይተሻል? ምን ትመስላለች? ኮተት ይሰራደባሉ። ዴቭም በቃ ለምለም ለምለም ጋር ነው የምትሄደው፣ የትም አትሄድም በማለት ይፈነጥሳል። ይሮጣል፣ ኤላ ቤት ድንገት በሩን በእርግዶ ይገባል። ኤላም ይደነግጣል። እንዲህ ዲቭ በሰላም ነው ምን ነው ይለዋል። ኤላ ይቅርታ ምንም ላ ይደነግጣል። ግን አደያለች ይለዋል። እን አደይ የለችም ይለዋል። ለምለምስ በማለትም ይነግረዋል። እን ለምለም እኮ አሁን አደይ ላገኛት ብላ ከቤት ወታለች ይለዋል። ዴብም ወደ ቤት ለመመለስ ይፈልግና ወደ በር ይወጣል። እንዲ ምን ሆኖ ነው? ተረጋጋ ተረጋጋ እያለው እያወራው እያለ ድንገት ለምለም ትመጣለች። ለምለም እባክሽ፣ አደይን አይተሽ ከሆነ በማለትም ይመጸናታል። ይቅርታ አደይ፣ ለምለም እኔ እኔ ከአዲስ ደላላ ጋር አገናኝሻታለሁ ስራ ፈልጋ እንድትገባ ትለዋለች ዴቭም በጣም ይደነግጣል። አደይ የምትመለስ ሴት አይደለችም፣ በጣም ምራቷን ሰልችቷታል በማለትም ትነግረዋለች። እኔኮ ይች ቤዛ የሌለው ሽት ነግራኝ ይላታል። ለምለም እንዴ አደይ የምትመለስ አይደለችም ተሰላችታለች። እንዴ አንተም እጅሽ አለበት እንዴ አደይ ለመውጣቷ ከቤት ትለዋለች። ዴብም ይቅርታ ብያታለሁ ይላታል። እንዴት ቤዛንና ፍቅርን ታምናለህ? በማለትም ለምደም ትቆጣለች። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ መልካም ቀን ባይ